በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶቹ እንዴት የሙታን ትንሣኤ የለም ይላሉ? የሙታን ትንሣኤ ከሌለማ ክርስቶስም አልተነሳም ማለት ነው። ክርስቶስም ካልተነሳ ስብከታችን ዋጋ ቢስ እምነታችሁም ከንቱ ነው። ደግሞም እግዚአብሔር ክርስቶስን ከሞት አስነስቶታል ብለን በመመስከራችን ሐሰተኞች፣ የእግዚአብሔር ምስክሮች ሆነን ተገኝተናል ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 በክርስቶስ የተወደዳችሁ ብፁዓን ጳጳሳት፣ ክቡራን ካህናት፣ ገዳማውያንና ገዳማውያት፣ መላው ምዕመናንና የሀገራችን ህዝቦች በመላው ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ ቸርነቱ የማያልቅበት አምላክ ሁላችሁንም በሰላም ጠብቆ እንኳን ለ2017 ዓ ም ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን እላለሁ። የትንሣኤ በዓል የክርስቲያን ሕይወት መሠረትና ምሰሶ ነው። ሐዋርያው ጳውሎስ እንዳለው ትንሣኤ ባይኖር እምነታችን ከንቱ በሆነ ነበር። ከሁሉም በላይ የሚታዘልልን ሰዎች በሆነ ነበር። ቅዱስ ጳውሎስ መልእክቱን የጻፈው በቆሮንቶስ ክርስቲያኖች መካከል ትንሣኤን የሚጠራጠሩ ሰዎች ስለነበሩ ነው። በሌላ አነጋገር ትንሣኤን እየካዱ ወይንም እየተጠራጠሩ ክርስቲያን ነን ማለት ትርጉም እንደሌለው እያስተማረ ነበር ማለት ነው። ሰውን በመልኩና በአምሳሉ የፈጠረ ጌታ አሁንም ሰውን በትንሣኤው አዲስ ፍጥረት አደረገው። ሰውን በመልኩና በአምሳሉ መፍጠሩ ብዙ ያስተምረናል። የተለየ ቦታና ኃላፊነት ለሰው እንደተሰጠ ያሳየናል። ትንሣኤው ደግሞ ሰውን በሙሉ በድጋሚ ወደ አንድ ማምጣቱን ያሳየናል። ትንሣኤ በሰው ውድቀት የተጨማደደውን መልክ ያስተካክላል። የትንሣኤ ሁሉንም ነገድ፣ ሁሉንም ቋንቋ፣ ሁሉንም ባህል ወደ አንድ ያመጣዋል። ትንሣኤ የጎደለውን ይሞላል፣ የተረሳውን ያስታውሳል፣ የሕይወትን ወሳኝ ጥሪ ወደ ትንሣኤው ቦታ ይመራዋል። የትንሣኤ የምሥራች ከምንም በላይ የምርምር ውጤት ሳይሆን የእምነት ፍሬ ነገር መሆኑንም ማስተዋል ያሻል። ትንሣኤን መስበቅ የተቀበሉትን እምነት ማስተላለፍ ነውና ቅዱሳት መጽሐፍት ስናነብና ስናሰላስል በክርስቶስ ሞትና ትንሣኤ ብርሃን የምናይበት ወቅት ያስፈልገናል ማለት ነው። ስለዚህ የሰው ልጅ ታሪክም ሆነ የራሳችንን ታሪክ እንዲሁም በክርስቶስ ሞትና ትንሣኤ ብርሃን ልንቃኘው ያሻል። በዚያን ወቅት አዲስ መረዳትን እናገኛለን። ዘመናችንን በልዩ ብርሃን እንረዳለን። የታሪክ ትርጉማችንንም ይቀይራል። ለሕይወትም የምንሰጠው ትርጉም ሙላትና በረከት ይኖረዋል። ምናልባት መልስ ያጣንባቸው እንቆቅልሾች መልስ ያገኛሉ። ሐዋርያት ክርስቶስን እስከ ቀራኒዮ ድረስ መከተል ከብዷቸው ሸሽተው ነበር። በድፍረት ወጥተው መመስከር የቻሉት በትንሣኤውና በጵራቅሊጦስ ምስጢር የተነሳ ነው። ቀራኒዮ፣ የመስቀል ሞት ያለ ትንሣኤ አሁን ያለውን ትርጉም ባላገኘ ነበር። የወንጌል የምስራች የተገለጠው በክርስቶስ ትንሣኤ ነው። ብዙ የሚያስጨንቁንና የሚያሳዝኑ ነገሮች በዕለታዊ ሕይወታችን ውስጥ ያጋጥሙናል። የሰው ጥበብ እስከተወሰነ ድረስ ያደርሰን ይሆናል። ነገር ግን ጌታችንን በመከተል ብቻ የሚገኙ በረከቶች አሉ። የተፈጠርንበትን ዓላማ ስንስት ወደ መሰረታዊው ዓለም የሚመልሰን ፈጣሪ ብቻ ነው። መከፋፈል፣ መድሎ፣ ምቀኝነት፣ ጭካኔ የተፈጠረበትን ዓለም አይደሉም። አፍራሽ ሐሳብ፣ ጎጂ ንግግርና ተግባር ከተፈጠርንበት ዓላማ እጅግ የራቁ ነገሮች ናቸው። እውነተኛ መፍትሄዎች የሚመጡት ከእግዚአብሔር ብቻ ነው። ወደ መስቀሉ ስንቀርብ ወደ ትንሣኤውም እንቀርባለን። መስቀል መሸሸጊያችን ሲሆን፣ ትንሣኤም እንዲሁ አምባችን ይሆናል። ምክንያቱም እግዚአብሔር በመስቀልና በትንሣኤው አማካኝነት አዲስ ኪዳንን አዲስ ፍጥረትን፣ እውነተኛ እርቅን አምጥቷልና ነው። በመስቀልና በትንሣኤው የተሰበረው ይጠገናል፣ የደከመው ይበረታል፣ የወደቀው ይነሳል፣ የተሸነፈው ያሸንፋል። ይህንንም ለማክበር በትንሣኤው እንሰባሰባለን። የአምልኮ ሥርዓታችን በክርስቶስ ሞትና ትንሣኤ ላይ የተመሠረተ ነውና፣ መሥዋዕተ ቅዳሴ በመስቀልና በትንሣኤው አዲስ ፍጥረት መሆናችንን የምናከብርበት በዓል ነው። ትኩረታችን ወዴት ይሆን? ወደ አዳምና ወደ ሔዋን ወይንስ ወደ አዲሱ አዳም ክርስቶስና ወደ እመቤታችን ቅድስት ድንግል ማርያም? ወደ ቃይልና ወደ አቤል ወይንስ ወደ ቅዱሳን ሰማዕታት? በበለጠ ግን ከአዲሱ አዳም ከክርስቶስ መለኮታዊ ፍቅርንና ትንሳኤን እናገኛለን። በመስቀሉና በትንሣኤው እግዚአብሔር ራሱን ከዓለም ጋር አስታርቋል። ቅዱስ ጳውሎስም የማስታረቅን ምስጢር በሰፊው አስተምሯል፤ ክርስቲያን የዚህ የእርቅ መሣሪያ መሆን ገልጾልናል። በምድር ላይ ያሉ ውብ ነገሮች እውነተኛውን ውበት የሚላበሱት በትንሣኤው ብርሃን ነው የተስፋ ጭላንጭል ደምቆ የወደፊቱን የሚገልጠው የፍቅር እሳት ከጫፍ እስከ ጫፍ ተስፋፍቶ የሚቀጣጠለው የእምነት ብርሃን ጠቢባንን የሚወልደው በትንሣኤው ብርሃን ነው። በዚህ በትንሣኤ በዓል መላው ምእመናን ልናደርገው የሚገባን የተቸገሩትን ወገኖች በመርዳትና በመተሳሰብ ያዘኑትን በማጽናናትና በማሰብ እንድታከብሩና ደስታቸውንም ፍጹም እንድታደርጉ ጸጋቸውንም እንድታበዙ አደራ ማለት እንወዳለን። ዘንድሮ በእግዚአብሔር ቸርነት የኒቂያ ጉባኤ የዛሬ 1700 ዓመተ ምሕረት በወሰነው መሠረት ክርስቲያኖች በመላው አለ። በህብረት የትንሣኤን በዓል በመጪው እሁድ ያከብራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ክርስቲያኖች ህብረት ሲናገር ክርስቲያኖች ሁሉ አንድ ይሆኑ ዘንድ ብሎ ጸልዮ ነበር። በሚመጣውም የትንሣኤ በዓል ክርስቲያኖች በህብረት በአንድነት የጌታችን የመድኃኒታችን ኢየሱስ ክርስቶስን የትንሣኤን በዓል ለማክበር በቅተናልና ወደፊትም ይህ እንዲደገም ክርስቲያኖችን በህብረት በዓለ ትንሣኤውን ማክበር እንዲችሉ ጸጋውን በረከቱን እንዲሰጠን እንድትጸልዩ አደራ እላለሁ። በመጨረሻም በየቤታችሁና በየሆስፒታሉ የምትገኙ ሕሙማን እግዚአብሔር እንዲምራችሁ፣ በስደትና በመፈናቀል ሁኔታ ውስጥ ያላችሁት ወገኖች እግዚአብሔር ላገራችሁና ለቀያችሁ እንዲያበቃችሁ በየማረሚያ ቤት ያላችሁትን ታራሚዎችንም እግዚአብሔር እንዲያስባችሁ በመመኘት እንኳን ለበዓለ ትንሣኤው ሁላችሁንም አደረሳችሁ እላለሁ። የሰላም ባለቤት ጌታችን ኢየሱስ ክርስቶስ በዓሉን የደስታና የምሕረት በዓል ያድርግልን። ለህዝቦቻችንና ለሀገራችንም ሰላሙን ይስጥልን። እግዚአብሔር ሀገራችን ኢትዮጵያን ለዘላለም ይባርካት። በስመ አብ ወወልድ